አሰላሙ አሌኩም ወረህመቱላህ ወበረካቱሁ ደን የተከበሯችሁ የኡስሚ ቢዝ ሬት የዩቲዩብ ቻናል ቤተሰቦች አድማጭ ተመልካቾቻችን እንዴት አላችሁ ከያላችሁበት ቦታ ሰላም መልካሙን ተመኘው ዕለታዊና ወቅታዊ የሆኑ የጥቁር ገበያ የምንዛሬ ዋጋ ዝርዝርና የዋጋ መረጃን በተመለከተ የአስራ ሁለት ሀገራትን ሙሉ መረጃ ደርሳችኋለሁ። የጥቁር ገበያ የምንዛሬ ዋጋ ዝርዝር ጨመረ ወይንስ ቀነሰ ስለሚለው ጉዳይ እንነጋገራለን። ዘርፈ ብዙ የሆኑ ስራዎችን የምንሰራበትን የዩቱብ ቻናልና እንዲሁም ደግሞ እንቅጭ እንቅጫን መረጃ ሳናንዛዛ ዛዛ ወደ ገደለው ገብተን በአራት ደቂቃና በአምስት ደቂቃ ውስጥ የአስራ ሁለትን ሀገራት እንነግራችኋለን። ሁሌም ይሄ ቪዲዮ እንዲደርሳችሁ ሰብስክራይብ ያደረጋችሁ፣ የዶል ምልክቱን ተጫኑ። ሌሎችን ድረስ ሼር ማድረጋችሁን አትርሱ። ላይክ ማድረጉ። በቅድሚያ የመረጃ ምንጫችን ኢትዮጵያን ብላክ ማርኬት ዶት ኮም እንዳስነበቡ ከሆነ 100 የአሜሪካን ዶላር 16517 ብር የተሸጠ እንደሚገኝና አንድ የአሜሪካን ዶላር 165 ብር ከ17 ሳንቲም የተሸጠ እንደሚገኝ በሀገራችን ኢትዮጵያ ያለውን የጥቁር ገበያ ውለና የጥቁር ገቢያ መረጃ የሚዘግቡ ድረገጽ ኢትዮጵያን ብላክ ማርኬት ዶት ኮም በድረገጹ አስነብቧል። በመቀጠል ዩሮን እናስከትላለን። 100 ዩሮ 19360 ብር እንደሚሸጥና 1 ዩሮ 193 ብር ከ60 ሳንቲም እየተሸጠ እንደሚገኝ ከጥቁር ገበያ ድረገጽ ላይ ያገኘነው መረጃ ያመለክታል። በመቀጠል ስዊዝ ፍራንክ እናስከትላለን። 100 የስዊዝ ፍራንክ ወቅታዊ የጥቁር ገበያ መረጃ እንደሚያመለክተው ከሆነ 20713 ብር እንደሚሸጥና 1 የስዊዝ ፍራንክ 207 ብር ከ13 ሳንቲም እየተሸጠ እንደሚገኝ የወጣው መረጃ ያሳያል። በመቀጠል ካናዳን ዶላር እናስከትላለን። የመረጃ ምንጫችን በድረገጹ ጽሁ እንዳስነበበው ከሆነ 100 ካናዳን ዶላር 11851 ብር እየተሸጠ እንደሚገኝና 1 ካናዳን ዶላር 118 ብር ከ51 ሳንቲም እየተሸጠ እንደሚገኝ በሀገራችን ኢትዮጵያ ያለውን የጥቁር ገበያ ውሎና የጥቁር ገበያ መረጃ የሚዘግበው ድረገጽ ኢትዮጵያን ብላክ ማርኬት ዳት ኮም በድረገጹ አስነብቧል። በመቀጠል የአውስትራሊያን ዶላር እናያለን። 100 የአውስትራሊያን ዶላር 10,925 ብር እንደሚሸጥና 1 የአውስትራሊያን ዶላር 109 ብር ከ25 ሳንቲም የተሸጠ እንደሚገኝ አሁናዊው የጥቁር ገበያ መረጃ ያመለክታል። በመቀጠል ፓውንድ ስተርሊንግ ግን እናያለን። 100 የፓውንድ ስተርሊንግ ወቅታዊው መረጃ እንደሚያሳየው ከሆነ 22,247 ብር እንደሚሸጥና 1 የፓውንድ ስተርሊንግ 222 ብር ከ47 ሳንቲም የተሸጠ እንደሚገኝ ከጥቁር ገበያ ድረገጽ ላይ ያገኘነው መረጃ ያመለክታል። ወደ አረብ ሀገራት እናመራና ሳኡዲን እናስቀድማለን ወቅታዊ የጥቁር ገበያ መረጃ እንደሚያሳየው ከሆነ 100 የሳዑዲ ሪያል 4406 ብር እንደሚሸጥና አንድ የሳዑዲ ሪያል 44 ብር ከ06 ሳንቲም የተሸጠ እንደሚገኝ ነው መረጃው የሚያመለክተው በመቀጠል የኢማራቶችን ዲርሃም እናያለን 100 የኢማራቶች ዲርሃም ወቅታዊው የጥቁር ገበያ መረጃ እንደሚያመለክተው ከሆነ 4500 የኢትዮጵያ ብር የተሸጠ እንደሚገኝና አንድ የኢማራቶች ዲርሃም 45 ብር የተሸጠ እንደሚገኝ አሁናዊው የጥቁር ገበያ መረጃ ያመለክታል። በመቀጠል የምናየው የባህሬን ዲናርን በተመለከተ ነው። 100 የባህሬን ዲናር ወቅታዊ የጥቁር ገበያ መረጃ እንደሚያመለክተው ከሆነ 43763 ብር የተሸጠ እንደሚገኝና አንድ የባህሬን ዲናር 437 ብር ከ63 ሳንቲም የተሸጠ እንደሚገኝ ከጥቁር ገበያ ድረገጽ ላይ ያገኝ ነው መረጃ ያመለክታል። በመቀጠል የጆርዳን ዲናርን እናያለን። 100 የጆርዳን ዲናር አሁናዊ የጥቁር ገበያ መረጃ እንደሚያሳየው ከሆነ 23298 ብር እንደሚሸጥና አንድ የጆርዳን ዲናር 232 ብር ከ98 ሳንቲም እየተሸጠ እንደሚገኝ ከጥቁር ገበያ ድረገጽ ላይ ያገኝ ነው መረጃ ያመለክታል። በመቀጠል ኦማንን እናያለን። 100 የኦማን ሪያል ወቅታዊ የጥቁር ገበያ መረጃ እንደሚያሳየው ከሆነ 42985 ብር እንደሚሸጥና አንድ የኦማን ሪያል 429 ብር ከ85 ሳንቲም እየተሸጠ እንደሚገኝ በሀገራችን ኢትዮጵያ ያለውን የጥቁር ገበያውና የጥቁር ገበያ መረጃ የሚዘግበው ድረገጽ ኢትዮጵያን ብላክ ማርኬት ዶት ኮም በድረገጹ አስመብቧል ወቅታዊና እለታዊ የጥቁር ገበያ የምንዛሬ ዋጋ ዝርዝርና መረጃን በተመለከተ የ12 ሀገራትን ሙሉ መረጃ በዚህ መልኩ አስደምጫችኋለሁ። ቪዲዮችን ላይክ አድርጉ። አዲስ ከሆናችሁ ሰብስክራይብ ያደረጋችሁ የደወል ምልክቱን ተጫኑ። ለወዳጅ ዘመዶ ሼር አድርጉ። ወሰላሙ አሌይኩም ወረህመቱላ ወበረካቱ